ሰላም ጤና ይስጥልኝ። አርማሽ ተመልካቾቻችን፣ ጥቅምት አንድ 2018 ዓ.ም እለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎች ወደ እናንተ እያደረስኩ አብሬያቸው ቆየሁ በልጥ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በተለያዩ አካባቢዎች አፍለው ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ በተለይ በሸዋ ቀጠና ዛሬ ያሉ ዝርዝር የውሎ መረጃዎችን በዚህ ሰዓት የማደርሳችሁ ይሆናል። ከተሞች በፋኖ ቁጥጥር ስር ውለዋል፣ እንዲሁም ደግሞ ብርቱ ውጊያዎች እየተደረጉ ነው። ከዚህ ጋር በተያያዘ እንደዚሁ በተለይ በሰሜን ኢትዮጵያ መካከለኛው አካባቢ በትግራይና በአማራ ክልል አዋሳኝ አካባቢዎች ያለው ውጥረት እንግዲህ ጦርነቱን ወደ ሶስትዮሽ ሊያሳድገው ይችላል የሚለውን መረጃ በብዛት የሚያሳዩ የመስክ ግንባር ሪፖርቶችንም ይዣለሁ። በፌዴራል መንግስት እና በፋኖ መካከል የነበረው ጦርነት አሁን ደግሞ የህወሓትንም ኃይል ባለው ቀጠና እንደዚሁ እየጨመረ የሚመስልባቸውን አጠቃላይ ወደ ግንባሮች እና ከዚህ ጋር በተያያዘ ያለውን ወታደራዊ ስምሪት እና ዝግጅቶችም እንደዚሁ የማድረሳችሁናል እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በሁሉም አካባቢዎች ያሉ የውሎ መረጃዎችን በተመለከተ በዚህ ሰዓት እንግዲህ በሞባይላችሁም በላፕቶፓችሁም አለያም በቴሌቪዥን አጫጭር መረጃዎችን ታገኛላችሁ። ላይክ ሸር፣ ላይክ ሸር፣ ሰብስክራይብ እያደረጋችሁ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ሐሳብ፣ አስተያየት ቢኖራችሁ፣ ጥቆማ ዜና ስለሚል.com ላይ ትልኩልኝ ትችላላችሁ። ብዙዎቻችሁ ተሳትፏችሁን አሳድጋችኋል። እንግዲህ በተለያዩ አካባቢ ያሉ ዝርዝር የግንባር መረጃዎችን በቀዳሚነት ለማግኘት ቻናሉ ቤተሰብ ብትሆኑ መረጃዎችን መረጃዎቹን እንግዲህ ጥሬ መረጃዎችን ታገኛላችሁ። ብዙዎቻችሁ እንግዲህ አስተያየት ትልካላችሁ። በርካታ ሚዲያዎችም ያለ ምንጭ መጥቀስ ከዚህ መረጃዎችን ይወስዳሉ፣ በሚል እዚሁ ዋና መረጃዎችን እዚህ እያገኛችሁ እንደሆነ ትገልጻላችሁ። እኔም አመሰግናለሁ። እንግዲህ ወደፊትም ከዚህ የበለጠ ደግሞ መረጃዎች ደርሷችሁ፣ ቻናሉን ሰብስክራይብ አድርጉ። ወደ መረጃዎቹ ነው እንግዲህ በቃ በቀጥታ የሚሄደው ከያዝኳቸው መረጃዎች መካከል እንደዚሁ የሰብአዊ ጉዳዮችን የተመለከቱ መረጃዎች አሉ። የግንባር መረጃዎች ዝርዝር ያሉ ይዣለሁ። ከዛ በፊት ግን የኢትዮጵያን ኢኮኖሚ በተመለከተ የሚገልጸውን ዘገባ ወደ እናንተ ላድርስ። የብርን በተመለከተ የወጣው ዘገባ ነው። የብር የመግዛት አቅም በእጅጉ ተዳቅሞ 2025 ዓ.ም በዓለም አቀፍ ደረጃ የመግዛት አቅማቸው ከተዳከሙ ገንዘቦች መካከል በአራተኛ ደረጃ ላይ ይገኛል የሚል ሪፖርት ነው። እንግዲህ ዓለም አቀፍ የገንዘብ ጥናት ቡድን ይፋ እንዳደረገው የኢትዮጵያ መገበያያ ገንዘብ በአፍሪካ ደካማ የመግዛት አቅም ካላቸው ገንዘቦች ተርታ ተመድቧል ይላል። እንግዲህ አዲስ ስታንዳርድ ዘገባ ነው። በዓለም አቀፍ የመገበያ ገንዘብ ደረጃ አራተኛው ደካማ ገንዘብ ሆኖ በ2025 አሳልፏል። ለዚህም እንደ ዋና ምክንያት የተጠቀሱት በሀገሪቱ ውስጥ ያለው የፖለቲካ አለመረጋጋት እና ቃውስ እንዲሁም ደግሞ የኢኮኖሚ ግሽበት እንዲሁም ደግሞ የውጭ ምንዛሬ ጥረት በዋናነት ለብር የመግዛት አቅም መዳከም አስተዋፅኦ ያደረጉ ምክንያቶች እንደሆኑ እንደዚሁ ዘገባው ገልጿል። በአፍሪካ እንግዲህ እጅግ ድሃ የሚባሉ ሀገራትን እንደ ሴራሊዮን፣ ጊኒ፣ ሱዳን አሁን በጦርነቱ ውስጥ ካሉት ገንዘቦች ጋር እንደዚሁ በትይዩ በደካማ ደረጃ ላይ ነው የኢትዮጵያ ገንዘብ የሚገኘው። የኢትዮጵያ ኢኮኖሚም እንደዚሁ ጋሬጣዎች ፊቱ ላይ ተጋፍጧል ተብሏል። የኢትዮጵያ ኢኮኖሚ ከገጠሙት ፈተናዎች መካከል የሀገር ውስጥ አለመረጋጋት፣ የውጭ ምንዛሪ እጥረት፣ የዶላር እጥረት እንዲሁም ደግሞ በውጭ ምርት ጥገኛ መሆኑ ለኢትዮጵያ ኢኮኖሚ እንደዋና ዋና ችግርና እጥረቶች እንደዚሁ ዘገባው ላይ ተመላክቷል። በአጠቃላይ እንግዲህ ብር የመግዛት አቅምን አዳክመዋል እነዚህ ምክንያቶች ብሎ ነው ዘገባው ያቀረበው። በአፍሪካ ሊቢያ፣ ቱኒዚያ፣ ሞሮኮን የመሳሰሉ ሀገራት ገንዘቦቻቸው በዓለም አቀፍ ደረጃ የመግዛት አቅማቸው ከዶላር ጋር ሲነዛዘር በጥንካሬ ማሳየቱ ሲገለጽ፣ የኢትዮጵያ ገንዘብ ደግሞ እንደዚሁ ደካማ ከሚባሉት እነሴራሊዮን፣ እነሱዳን መንግስት ከሌላቸው ሀገራት ጋር እንደዚሁ ተመድቧል። በእርግጥ በኢትዮጵያ ሲያለ ሁኔታ እሱን ይገልጻል። የመንግስትና ሕዝብ የሚለውን ያው ብዙዎቻችሁ ጥያቄ ቢሆንም እንግዲህ ከይህንን ዘገባ የሚመለከቱ የኢኮኖሚና የፖለቲካ ባለሙያዎች በተለይ በአለፈው ሪፖርት ላይ ጠቅላይ ሚኒስትር አብይ አህመድ በአለም ታይቶ በማይታወቅ ሁኔታ ሚራክል ወይም ደግሞ ታምራዊ የኢኮኖሚና የምጣኔ ሀብት እድገት እያስመዘገብን ነው የሚለው ሪፖርታቸው በአለም አቀፍ የገንዘብ ምዘና ደረጃም አገሪቱ በዚህ ደረጃ ላይ እንደምትገኝ ያሳየ ነው። ባለፈውም እንግዲህ ፕሬዚዳንት ታዬ አጽቀሥላሴ የምክር ቤቶቹ መክፈቻ ሪፖርት ባለፈው ሰኞ ማለት ነው ሪፖርት ሲያቀርቡ የኢትዮጵያ ዓመታዊ የግሽበት መጠን ከ20 ፐርሰንት ወደ 13 ፐርሰንት ማውረዳቸውን ገልጸው ነበር። አሁንም ግን ያለው መሬት ላይ ያለው እውነታ ይህንን ነው የሚያሳየው። አገሪቱ አብዛኛው አካባቢ ትግራይን፣ አማራን፣ ኦሮሚያን ጨምሮ በዋና ዋና እንግዲህ ትልልቆቹ ክልሎች እና ብዙ ኢኮኖሚ አስተዋጽኦ የሚያደርጉት ጦርነት ነው ያለው። ከአዲስ አበባ ከማዕከላዊ ገበያ ጋር ብዙዎቹ ምርቶች በጦርነት ምክንያት አቅርቦት የለም፣ የሰራተኛ ዝውውር የለም፣ ከቦታ ቦታ ተዘዋሮ መስራት የትራንስፖርት ዝውውር የለም። አጠቃላይ ኢኮኖሚው በጦርነት ምክንያት ከፍተኛ ቀውስ ነው። ምርትና አገልግሎትም ወደ ማዕከላዊ ገበያ እንዲሁም ደግሞ ከማዕከላዊ ገበያ ወደ ተለያዩ ቦታዎች መውሰድ የማይቻልበት ደረጃ ነው ያለው። ዛሬ መንግሥት ያወጣው እንግዲህ እጀባ ተግባራዊ ያደርጋለሁ ለትራንስፖርት የሚለው በምን ያክል ደረጃ እንግዲህ አስተዳደሩ ከእጁ እንደወጣ በየአካባቢ ያለውን ጸጥታ መቆጣጠር ስላልቻለ ለእያንዳንዱ ተሽከርካሪ ወታደር ለመመደብ መገደዱን የሚያሳየውም የዚህ ውጤት ነው። የኢትዮጵያ ሁኔታ ፖለቲካዊ መፍትሄ ካልተበጀለት ጉዞው ከዚህ የበለጠ ወደ ውስብስብ ችግሮች እየሄደ መሆን ነው። ከዚህ ጋር በተያያዘ የምጣኔና የኢኮኖሚ ባለሙያዎች በዚህ ጉዳይ ላይ አስተያየት ልታደርሱ ትችላላችሁ። ሌላው በኦሮሚያ እና ሶማሌ ክልል የተፈናቀሉ በርካታ ሰዎች በመጠለያ ጣቢያ ውስጥ እንደሚገኙ እንደዚሁ አዲስ ስታንዳርድ ዘግቧል። በሁለቱ ክልሎች አዋሳይ ቀበሌዎች ባለፉት ሶስት ወራት ከሐምሌ ወዲህ ወደ ሶስት መቶ ሺህ የሚጠጋ ህዝብ ከተለያዩ ቀበሌዎች መፈናቀሉ ነው እየተገለጸው ሺህ ዘጠኝ መቶ ዘጠና ሰባት ህዝበ ውሳኔ በተደረገበት ጊዜ መፍትሄ ባላገኙ ቀበሌዎች ላይ ነው ይህ ግጭት ተቀስቅሶ። በርካታ ሰዎች በግጭቱ ምክንያት እየተፈናቀሉት በምስራቅ ሐረርጌ ምዕራብ ሐረርጌ ከሶማሌ ክልል ጋር በሚዋሰኑ ወረዳዎች እና ቀበሌዎች ባለፉት ሁለት ወራት አራት ጊዜ በሶማሌ እና በኦሮሚያ ልዩ ኃይል አባላት መካከል ግጭት መቀስቀሱ ይታወቃል። ውጊያዎችም ተደርገዋል። በውጊያዎቹ ከአስራ ስምንት በላይ የኦሮሚያ ልዩ ኃይል አባላት ሲሞቱ ከስምንት በላይ የሶማሌ ልዩ ኃይል አባላት እንደዚሁ ስለመሞታቸው በወቅቱ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ እንግዲህ በሶማሌ እና በኦሮሚያ ክልል መካከል ጅጅጋ የሐምሌ የምክር ቤት ውሳኔ አዲስ የዞን የከተማና የወረዳ አስተዳደር ውሳኔ ተከትሎ የጅጅጋ ውሳኔ በሁለቱ ክልሎች መካከል እንደዚሁ ከፍተኛ ውጥረት ነው ያለው። በዚህ ምክንያት በተለያዩ ቀበሌዎች ግጭቶች ተፈጥረው ወደ 290 ሺ ገደማ ህዝብ መፈናቀሉን ሪፖርቶች እያሳያሉ። ወደ አዲስ አበባ ቅሊንጦ የሚወስደን መረጃ ላስከትል። በአዲስ አበባ በቅሊንጦ በሚገኙ በተለይ የአማራ ተወላጅ በሆኑ እስረኞች እና በእስረኛ ቤተሰቦች ላይ የሚፈጸመው ተደጋጋሚ በደል፣ ማዋከብ፣ ማዋረድ፣ ማንገላታት ይሄ ቀጥሏል ነው የተባለው። በዛሬው ዕለት እንኳ የመርጌታ አዳሙ በላይ ባለቤት ለስንቅ ለማቀበል ወደ እስር ቤት በሄደችበት ጊዜ በፍተሻ ሰበብ ከፍተኛ ማዋረድ እንደተፈጸመባት ለማወቅ ተችሏል። መርጌታ በላይ አዳሙ እንደዚሁ ከዞን አራት ወደ ዞን ሁለት ተወስደው ከፍተኛ ድብደባ ተፈጽሞባቸዋል። በዚህ በኩል እንግዲህ ስማቸው እየተጠቀሰ የሚገኙ በከፍተኛ የአማራ ጥላቻ የፌዴራል ኃላፊነት ወስደው ከሚገኙ የፖሊስ መኮንኖች መካከል ኢንስፔክተር ድሪባ ሰንበቶ በቅርቡ ወደዚህ ማረሚያ ቤት እየተዛወረ አንድ የፖሊስ ባልደረባ በእስረኞቹ ላይ እንግዲህ ፀያፍ ቃላትን በመናገር ጭምር ቤተሰቦቻቸውን እንደሚያንገላታ እስረኛ ቤተሰቦች ላይ ተደጋጋሚ ግፍ እየፈጸመ እንደሚገኝ ከአካባቢው የወጡ መረጃዎች ያሳያሉ። እንግዲህ እስረኞች ሊያመልጡ ይችላሉ፣ ልታመልጡ ትችላላችሁ፣ በሚል ሊገድላችሁ ይችላሉ የሚለውን ዛቻና ማስፈራሪያ ጨምሮ እንግዲህ የተለያዩ የስነልቦና ጫና ካላዊ ጉዳት እያደረሱ ነው የሚገኙት። የመረጃ ምንጮቹ ምናልባት በድሪቫ ወይ ደግሞ የፖሊስ መኮንኑ የስርዓቱ መገለጫ ነው ብለው ይገልጻሉ። ሆኖም በአንድ ፖሊስ መኮንን የሚታየው ግን አጠቃላይ የስርዓቱ ባህሪ ነው። ዛሬ ሌሊት መርጌት አዳሙን ቅጣት በሚል ከሚኖርበት ክፍል ከዞን አራት ወደ ደረቅ ወንጀለኞች ክፍል ወደ ዞን ሁለት በመውሰድ በሌሊት ድብደባ እንዲፈጸምበት አድርገዋል። ድብደባም ተፈጽሞበታል። ቤተሰብና ጠበቃ እንዳይጠይቀውም ተደርጓል። ባለቤቱ ላይም እንደዚሁ በሴት ፖሊሶች ፍተሻ ሰበብ ተገቢ ያልሆነ ተግባር ተፈጽሞባቸዋል ነው የተባለው። በተደጋጋሚ ጸያፍ ስድብ የሚሳደበው የፖሊስ መኮንኑ ሌሎች እስረኞች ላይም የህይወት አደጋ ደቅኗል። ስር የሰደደ ጥላቻ ነው ያለው፣ አጸያፊ ስድቦችን ይሳደባል። ባለፈው እንግዲህ እስር ቤት ሞተው የወጡት እስረኛ ጉዳይን በተመለከተ በወቅቱ እንግዲህ በተፈጸመባቸው ድብደባና ሕክምና እንዳያገኙ ተደርገው የሞቱት በእንደዚህ አይነት ፖሊሶች ምክንያት እንደሆነ መረጃዎቹ እያሳያሉ በስም የተጠቀሱት የፖሊስ መኮንንና አጠቃላይ በማረሚያ ቤት አስተዳደር በኩል ያለው ግፍና በደልን በተመለከተ የሚመለከታቸው የሰብአዊ መብት ድርጅቶች ጉዳዩን እንዲያጣሩት ነው። እንግዲህ እነዚህ የፖሊስ አባላት መረጃ ታወጣላችሁ በሚልም ጭምር ቤተሰቦችን እየደበደቡ እንደሆነ ነው መረጃዎቹ የሚጠቁሙት። ለማንኛውም በዚህ አካባቢ የቀይ መስቀል ሌሎቹ የሰብአዊ መብት ድርጅቶች በፋኖ እና በመንግስት ወታደሮች መካከል በሚደረጉ የጦር ግንባሎች ሂዳችሁ የሰራችኋቸውን አይነት ወታደሮችን፣ ምርኮኞችን ወደ ሕክምና ቦታ ማድረስ እና ማዘዋወር በተመለከተ በዚህ በእስር ቤትም በመገኘት እንደዚሁ እንደዚህ ጉዳዮችን የእስረኞችን መብት እና አያያዝ እንድትከታተሉ ጥሪ ቀርቦላችኋል። ወደ መረጃዎቹ ነው የምሄደው። እንግዲህ ባለፈው ላለፉት ሶስት ሳምንታት ለሚጠጋ ጊዜ ሲደረግ የነበረውን ዘመቻ በተመለከተ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክዝ ዘመቻው በድል መጠናቀቁን አሳውቋል። ለ18 ቀናት በተደረገው ዘመቻ በርካታ የድሎችን ስለመጎናጸፉ ባወጣው ሪፖርት አሳውቋል። በዚህም እንግዲህ ለ18 ቀናት በተደረገው ዘመቻ ትግሉ አዲስ ምዕራፍ ስለመሸጋገሩ ማሳያና በትግሉ ውስጥ አታጋይ ድርጅት በአስተማማኝ ሁኔታ ስለመፈጠሩ የሚያሳይ እንደሆነ አንስቷል። በቁሳዊ ስሌት ሲለካ ከሀያ በላይ ተሽከርካሪዎች እንደዚሁ ስለመማረካቸው በተለያዩ አካባቢዎች ከአምስት ክፍለ ጦር በላይ የመንግስታዊ ላይ የተለያየ ጉዳት ስለመድረሱ እንደዚሁም ደግሞ የመንግስት ኃይል የውጊያ መሐንዲስ የሚባሉት መካከለኛ መስመራዊ መኮንኖች በዚህ ውጊያ እንደዚሁ መንግስት ያጣበት በመቶዎቹ የተማረኩበት በሺህ የሚቆጠርም እንደዚሁ ሞትና ቁስለኛ የሆነበት ዘመቻ እንደነበር እንደዚሁ ሪፖርቱ ያሳያል። የህልውና ትግሉ ከተጀመረ ጀምሮ ብርቱ ኪሳራ የመንግስት ኃይል ያስተናገደበት አንዱ ዘመቻ ነው። በዚህ ዘመቻ በርካታ ወረዳዎች ከተሞች በፋኖ ቁጥጥር ስር ስለመግባታቸው እና ፋኖም በምርኮ አያያዝ ደረጃ በዓለም አቀፍ ህግን በመከተል ኃላፊነቱን የተወጣበት ጊዜ ሆኖ እንዳለፈም እንደዚሁ ሪፖርቱ አሳይቷል። ነፃ በወጡ ቦታዎችም ነፃ የህዝብ ውይይትና የህዝብ አስተዳደር ምስረታ ስለመደረጉ ጥሩ የህዝብ አቀባበልም ነፃ በወጡ ቦታዎች ላይ ለፋኖ ስለመደረጉ እና አዙ ላለፉት 18 ቀናት በተደረጉ ዘመቻዎች የተገኙትን ወታደራዊ እንዲሁም ደግሞ ፖለቲካዊ ድሎችን በተመለከተ በዝርዝር አህዛዊ ሪፖርቶችን እንደሚያወጣ እና ይህንን ይዞ እንደሚያሳውቅ ገልጿል። እንግዲህ ባለፈው በሰሜን ወሎ በተለይ ሙጃና አካባቢው ግዳን፣ አንጎት፣ ስታይሽ፣ ጋዞ የተጀመረው ውጊያ የምራብ ወሎ በርካታ ቦታዎችን ተንታ፣ መቅደላ፣ መካነ ሰላም፣ ወረ ኢሉን ጨምሮ ደሴና ወልደያ ከተሞች ዙሪያ ጭምር በተደረጉ ውጊያዎች የደረሰውና አጠቃላይ የውጊያ ሁኔታ ይታወቃል። ይህንን ተከትሎ እንግዲህ ወደ አማራ ክልል ያለው አጠቃላይ የውጊያ ድባብ የጦርነት ውጥረትና ድባቡ እንግዲህ እየጨመረ ነው የመጣው። በአንዳንድ አካባቢዎች ዛሬ በወጡ መረጃዎች እንደ መርሳ፣ በጎንደር አዳርቃይ፣ ወሎ አምባሰል እና ከፊል ራያ ቆቦ እንዲሁም ደግሞ ሰሜን ወሎ ሙጃ፣ ግዳን አንጎት በመሳሰሉት አካባቢዎች የስልክና የኔትወርክ አገልግሎት ከፊልና ሙሉ በሙሉ እንዲቋረጥ ስለመደረጉ ከአካባቢ የወጡ መረጃዎች ያሳያሉ። በአማራ ክልል የመጨረሻ ዘመቻ ይደረጋል በሚል ዝግጅት እየተደረገ ባለበት ወቅት ነው እንግዲህ የስልክና የኢንተርኔት አገልግሎቶች መቆራረጥ እየገጠመው ይላሉ ከየአካባቢው መረጃውን ያደረሱ የመረጃ ምንጮች። የመጨረሻ ዘመቻ በሚል የምድር ጦር ኃይል አብዛኛው ወደ አማራ ክልል እንዲገባ መደረጉ ያው በተደጋጋሚ መዘገቡ ይታወሳል። በወልቃይት ሐራ ደባርቅ አዳዲስ ዕዞች ተመስርተዋል። አዲስ ሰልጣኞች እንግዲህ ከማዕከላት ከወታደራዊ ማዕከላት እየወጡ ወደ እነዚህ አካባቢዎች በክምችት እንዲገቡ እየተደረገ ነው የሚገኘው። በአማራ ክልል እየተደረገ ካለው ዘመቻ ባሻገር እንግዲህ አንዳንድ ወታደራዊ እንቅስቃሴዎች ወደ ትግራይ እንግዲህ ከአምስት ዓመታት በኋላ ወደ ትግራይ መቀጠና መከላከያ ለመግባት ስምሪቶችና ዝግጅቶችም የሚታዩባቸው እንቅስቃሴዎች ናቸው ያሉት በፕሪቶሪያ የሰላም ስምምነት አወዛጋቢ በሚል የተጠሩት ቦታዎች እንደ ራያ ቀጠና፣ ኮረም ቀጠና፣ ጠለምት ቀጠናን ጨምሮ ተጨማሪ ኃይል እንዲገባባቸው እየተደረገ ነው የሚገኘው። እነዚህን እንግዲህ እንደ ህወሀትም እነዚህን አካባቢዎች እንደ በፈር ዞን ለመጠቀም በተለይ በራያ ቀጠና እና በአፋር ትዩ ቦታዎች በርካታ ኃይል ህወሀት ማስፈሩ ይታወቃል። ስምሬትም እንቅስቃሴም ወታደራዊ ዝግጅት እያደረገ እንደሆነ ነው መረጃዎች የሚያሳዩት። በፋኖ እና በመንግስት መካከል ከነበረው አውደውጊያ የጦርነት ስምሪት ከህዋት ጋርም ተቀራራቢ ውጥረት እያየለ መምጣቱን እነዚህ መረጃዎች ያሳያሉ። ሰሞኑን በተለይ በኮረም መከላከያ የህዋት ታጣቂዎች ስምሪት ሲያግድ ባለማጣ ቀጠና ደግሞ ዋጃ ደግሞ የህዋት ታጣቂዎች መከላከያን ስምሪት ስለማደናቀፋቸው እነዚህ እንግዲህ ማሳያዎች ናቸው። የኃይል ስምሪት፣ የሰራዊት ዝግጅት የህዋ ታጣቂዎችም እያደረጉ ነው የሚገኙት። ውጥረቱ እንግዲህ ወደ ሶስትዮሽ ከፍ ብሏል የሚያስብሉት እነዚህ መረጃዎች ናቸው። ከዚህ ጋር በተያያዘ ራያ ዋጃ የመጀመሪያው የመከላከያ ኃይል ጠዋት እንግዲህ ኬላውን ጥሶ ከገባ በኋላ እንደገና የህዋ ታጣቂዎች ማዶ የተባለው ቦታ ላይ ኬላ ዘግተው ነው የዋሉት። ለዚህ ምክንያት እንግዲህ በዚህ ምክንያት በኋለኛው የመከላከያ ኃይል ጮቢ በራ አካባቢ ለመስፈር ተገዷል። እንግዲህ በአዲስ ቅኝ ግንባርም በኩልም እንደዚሁ የህወሓት ታጣቂዎች መንገድ ዘግተው መከላከያ ባለበት እንዲቆም አድርገዋል። ከረፋዷራ ሰዓት ጀምሮ ለረጅም ጊዜ የህወሓት ታጣቂዎች የነበሩባቸውን ካምፖችም ጥለው ወደፊት ስለመውጣታቸው ከአካባቢ የወጡ መረጃዎች እያሳያሉ። ራያ ቀጠና እንግዲህ ባለበት ሁኔታ ከወልዲያ ወደ ቆቦም እንደዚሁ ካህራ እና ወልዲያ ዛሬም ተጨማሪ ኃይል እየተጓጓዘ ነው የሚገኘው። አንድ የቆቦ ከተማ የመረጃ ምንጭ አምስት ሰዓት አካባቢ ወደ ከተማው ወጥቼ ስዘዋወር ከተማው ውስጥ ከሚታየው ህዝብ አብላጫው መለዮ የለበሰ የመንግስት ኃይል ነው፣ በዚህ ቁጥር ልክ እንግዲህ ወደዚህ አካባቢ በርካታ ኃይል ሲገባ ይህንን ተመልክቼ አላውቅም ብለዋል። ወልዲያ የከተማ ባጃጅ ትራንስፖርት ከተቋረጠ እንግዲህ ሁለተኛ ሳምንቱን ይዟል። ባለባጃጆች የትራንስፖርት ተጠቃሚዎች ከፍተኛ ምሬት እያቀረቡ መሆናቸው ነው መረጃዎቹም ቅሬታዎቹም የሚያሳዩት። ከወልዲያ ባሻገር በሌሎች የአማራ ክልል የተለያዩ ከተሞች ከገጠራማ ትንንሽ ከተሞች ወደ ትልልቅ ከተሞች የባጃጅ እንቅስቃሴዎች ገደብ ስለመጣሉም የወጡ መረጃዎች ያሳያሉ። ወደ ሸዋ ስንመጣ እንግዲህ የዛሬ ውጊያዎችም የደፈጣ ጥቃቶችም ከማለዳ ጀምሮ የተደረጉ ካሉባቸው አካባቢዎች መካከል ሸዋ ቀጠና ዛሬ ይገኛል። ሸዋ ደብረ ብርሃን ከጠዋት ጀምሮ ሸዋ ሮቢት ዙሪያ መራቤቴ ቀጠና፣ እንዲሁም ደግሞ ሲያ ደብረ አካባቢ ያሉ መረጃዎችን ይዣለው ወደ ሸዋ ሮቢት አካባቢ ስንሄድ ከሸዋ ሮቢት ወደ ደብረ ሲና መስመር አርማን ያልዩ ቦታው አስፋቸው ተብሎ የሚጠራ ቦታ ድንገተኛ የደፈጣ ጥቃት ተፈጽሟል። ዛሬ ረፋድ በተፈጸመው የደፈጣ ጥቃት ሰብአዊ ቁሳዊና ወታደራዊ ኪሳራ መድረሱን ለማወቅ ተችሏል። ከደብረ ሲና መስመር ወደ ሸዋሮቢት ሲንቀሳቀስ በነበረ ወታደራዊ ኮንቮይ ላይ በተፈጸመው ድንገተኛ የደፈጣ ጥቃት እንግዲህ ጉዳት ደርሷል የደረሰው ወታደራዊ ኪሳራ ግን በአህዛዊ መረጃዎች ለማወቅና ለማረጋገጥ እንዳልተቻለ ነው እየተገለጸው ሌላው ብርቱ ውጊያ እየተደረገባቸው ካሉት አካባቢዎች መካከል ዛሬ የመራቤቴ ቀጠና ነው ውጊያው እየተደረገ ያለው ከአየር ወለድ ኮማንዶ ከአድማ ብተና እና እንዲሁም ደግሞ ከሚሊሻ ና ከሌሎች የጸጥታ የፖሊስ አባላት ጋር ነው በሬማ ከተማ አቅራቢያ በሶስት አቅጣጫዎች ከረፋድ ጀምሮ ውጊያ እየተደረገ ነው። እስካሁን ድረስ ውጊያው ቀጥሏል። በዚህ ውጊያ በተለይ ቢራባ፣ መጅት፣ አላቦ ተብሎ በሚጠሩት ቦታዎች በተደረገ ውጊያ በሚሊሻ አባላት ላይ ከፍተኛ ጉዳት ደርሷል። በርካታ የሚሊሻ አባላትም እንደዚሁ በፋኖ ስለመያዛቸው መረጃዎች ገልጸዋል። አዛዊ መረጃዎች እየተጣሩ ነው። ከዚህ ጋር በተያያዘ እንግዲህ በተለይ በዚሁ ቀጠና በሬማ ጉዳቱ በዝርዝር ባይታወቅም ያለው ውጊያ አሁንም ቀጥሏል። ውጊያው በሞርተር በድሽቃ በዙ 23 ጭምር ሽፋን እየተሰጠ ነው ያለው ወደ ውጊያ ቦታዎቹ ከሚዳና ከአለም ከተማም ተጨማሪ ኃይል እየተንቀሳቀሰ መሆኑ ተገልጿል። በውጊያው በመንግስት ኃይልና በፋኖ እንዲሁም ደግሞ በሲቪሊያን ላይ ደርሰው ጉዳት በዝርዝር እንደደረሰው ወደ እናንተ የሚደርስ ይሆናል። ከሬማ ከተማ አቅራቢያ እንደዚሁ ወደ መራቤቴ አቅጣጫዎችም የከባድ መሳሪያ ሽፋን እየተሰጠ ነው የሚገኘው። ይህንን በተመለከተ በተለይ የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት የውጊያ ሪፖርቶችን እያጠናቀሩ መሆናቸውን የሕዝብነቱ ገልጿል። አዝማ ዩጎቢያ ሽፈሬ እና ሽፈሬ አምባ ተብለው የሚጠሩት አካባቢዎችም የዙ ሃያ ሶስት ድብደባ እየተደረገ እንደሆነ ተገልጿል። ሌላው መረጃችን ወደ ደቡብ ጎንደር ስማዳ የሚወስደን ነው። ሁለተኛ ቀን በያዘው 303ኛ ኮር አዛዥ ለሶስተኛ ጊዜ በሰጠው ስምሪት እየተደረገ ያለውን ውጊያ ተከትሎ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የኳሳ ቀጠና አርብ ገበያ አርቤት ዙሪያ ሰብአዊ፣ ቁሳዊ ኪሳራ ደርሷል። በዚህ ውጊያ እንግዲህ ለሁለተኛ ቀን የቀጠለ ነው። በአካባቢ የሚገኘውን ጀነራል ኃይሌ ዘውባንተ ክፍለ ጦርን ለማጥቃት በበገባይ መንግስት ኃይል ላይ ጉዳት ደርሷል። ሶስት በላይ የመንግስት ኃይል ጉዳት ሲደርስ በፋኖ በኩልም ሁለት የሞትና አራት ቀላልና ከባድ የአካል ጉዳት ደርሷል። በሁለት ቀናት ውጊያ እንደዚሁ በሺ የሚቆጠር የቡድንና የነፍስ ወከፍ መሳሪያ ተተኳሾች በፋኖች ሲገቡ ከአስር በላይ የነፍሶከፍ ወከፍ መሳሪያዎችም እንደዚሁ በፋኖች መግባታቸውን መረጃዎቹ ጠቁመዋል። እንግዲህ በዚህ ቀጠና እየተደረገ ባለው ውጊያ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል የተለያዩ ብርጌዶችና እና ሻለቃዎች ተመሳሳይ ስምሪት እና የዘመቻ ትብብር በማድረግ ውጊያዎችን ስለማድረጋቸው መረጃዎቹ ይገልጻሉ። ወደ ሌላ መረጃ ሲሄድ ወደ ሸዋ እዛው የሚወስድን መረጃን የሚያስከትለው በሸዋ ሲያደብር ከተማን ፋኖ ስለመቆጣጠሩ አሁን የወጡ መረጃዎች ገልጸዋል። ፋኖ ሲያ ዋዩ ደብርን የተቆጣጠረው መከላከያ ከተማዋን ለቆ በመውጣቱ ነው። ፋኖም ከተማዋን ለቆ ፋኖም ከተማዋን የተቆጣጠረው ያለ ውጊያ ሲሆን መከላከያም ያለ ውጊያ ከተማዋን ለቆ ወደ ኗሪ ስለመሄዱ ነው ለማወቅ የተቻለው። ለበርካታ ጊዜያት መከላከያ ተቆጣጥሯት የነበረውን ይችን ከተማ የለቀቀው መራቤት ቤት አካባቢ ባለው ውጊያ ለዚህ ከአለም ከተማና ሬማ ዙሪያ ሽፋን ለመስጠት ትዕዛዝ ስለደረሰው እንደሆነ ለማወቅ ተችሏል። ሌላው ደብረ ማርቆስ ቀጠና እንደዚሁ በደብረ ኤልያስ ከተማ ዛሬ ማለዳ በመንግስት የጸጥታ ኃይል ላይ ድንገተኛ ጥቃት መፈጸሙን መረጃዎች ጠቁመዋል። በሆስፒታል አቅጣጫ ስምሪት ላይ በነበሩ የሚልሻ አባላት ላይ የቦምብ ጥቃት ጭምር ነው እየተፈጸመው። በፋኖ በተፈጸመው ጥቃት የደረሰው ዝርዝር ጉዳት አልታወቀም። ጥቃቱን ካደረሱ በኋላ የፋኖ አባላትም ያለምንም ጉዳት ከተማውን ለቀው ሲወጡ፣ በፋኖ ላይ የደረሰ ጉዳት የለም ተብሏል። በመንግስት የሚልሻ አባላት ላይ የደረሰው ጉዳት ግን ዝርዝሩ እየተጣራ ነው። ሌላው ደብረታቦር ቀጠና የሚወስደን መረጃ በደብረታቦር ጋሳይ ከተማ በአድማ ብተና እና ሚሊሻ ካምፕ ላይ ጥቃት ስለመፈጸሙ እንደዚሁ ዘጌት ብለው የወጡ መረጃዎች ይገልጻሉ። ከተማ በተለይ ጋሳይ ከተማ ማዳያ ተብሎ የሚጠራው ቦታ የሚሊሻና የአድማብተና የአድማ ብተና ካምፕ ላይ ማለዳ 12 ሰዓት በተፈጸመው ጥቃት ከ12 በላይ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሲሆኑ በፋኖ በኩልም እንደዚሁ የሞት ጉዳትም ስለመኖሩ የአይንማኞች ማኞች ገልጸዋል። የሚልሻ እና የአድማ ብተና ኃይሉ ካምፑን ለቆ ለሶስት ሰዓታት ከወጣ በኋላ የፋኖ አባላት ከከተማው ሲወጡ ተመልሶ ወደ ካምፑ ስለመግባቱ ተገልጿል። እንግዲህ ጥቃቱ በአስር ቀናት ውስጥ ለሶስተኛ ጊዜ በዚህ ካምፕ ላይ እየተፈጸመ እንደሆነ መረጃዎች ያሳያሉ። ይህ እንግዲህ ከደብረታቦር በ18 ኪሎ ሜትር እርቀት ወደ ጉና ተራራ እንዲ ወደ ክምር ድንጋይና ወደ እስቴ መገንጠያ ላይ የምትገኝ ከተማ ነች። ዚህ ላይ እንግዲህ ለብዙ ጊዜ ውጊያ ከተደረገባቸው አካባቢዎች አንዷ ነች። ይች ቦታን ለሰዓት ያስኳቸው አጫጭር መረጃዎች እነዚህን ነው የሚመስሉት። ከተለያዩ አካባቢዎች የግንባር መረጃዎችን ቶሎ ቶሎ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ሸር በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁም ተደራሽ እንደሆኑ መረጃዎቹ በማስተዋወቅ እያደረጋችሁ ያለውን አስተዋጽኦ አመሰግናለሁ። አስተያየት እየሰጣችሁ ነው። የሱፐርታንክ ታንክ እንደዚሁ አልፎ አልፎ እንደዚህን የምታደርጉም በቋሚነት የሜምበርሺፕም እንደዚሁ አባልነት የሚወሰዳችሁትን በእጅጉ አመሰግናለሁ ከአንድ ዓመት በላይ ለአባልነት የቀጠላችሁ አባላት አላችሁ ሌሎችም እንደዚሁ በቻናሉ የሜምበርሺፕ አባልነት ላይ እንድትሳተፉ ጥሪ አቀርባለሁ ለሰዓት የነበሩ መረጃዎች እነዚህ ናቸው መልካም ቅዳሜ